ቀሰን አልኩ እኮ እንዴ ከሩታ ጋር መተህ አብርሃም እና ሩታ ተለያዩ ብለን ደሙን ባ ነው ያለቀስ ነው ይቅርታ ባላቸው። አሁን ቶሎ ማለት የግሬስ ፋሚሊ እና የሩታ ፋሚሊዎች በጣም ምን አይነት ማረባለት ነው፣ ሶስት መቶ ምናምን ሺ ፎሎወር፣ በዛ በኩል ደግሞ መቶ ሰባ ሺ ወደ አራት መቶ ወደ አምስት መቶ ሺ ቤተሰቦች እንዲሁም ደግሞ ፎሎ ሳያደረጉ ስክራይብ ሳያደረጉ ከውጭ ሆነው የሚመለከቱ ወደ አንድ ሚሊዮን ነው፣ ሀምሳ ሺህ ወደ ሀምሳ ሺህ ወደ አንድ ሚሊዮን አንድ ሚሊዮን ቤተሰቦች በጣም ይቀርታል። ያው እንግዲህ አመጣጤ ልካን ነበር፣ ሊሆን ይችላል። አፉ በሉ ተቀበሉ አሻት እናመሰግናለን። እግዚአብሔር ያክብረን። ምክንያቱም አልቅሼ ባለሁ በተለይ በጣም ነው ያለቀሰበት። አብርሃምም ይቅርታ ጠይቅ። ከአሁን በኋላ እኛ የምንፈልገው መሀላችሁ ማንንም አታስገቡ። እናንተ ሁለቶቹ ለምሽሮ በጥብጣችሁ አትመጡም። እኛ ሌለ ሰው እየመጣችሁ፣ ዛሬ በደስታ መጡ፣ ነገ ደስታችሁን ያደፈርሳሉ። ማንም መሀላችሁ አታስገቡ። እግዚአብሔርን እኛ ደማችን ልባችን እየቆሰረ ነው። አንዳንዴ ሰው ልጅን አስበን አይደለም የምንወደው ሰው ፈጣሪ ነው መውደድ የምንሰጣችሁ ያልክ ደግሞ እናንተም ለኛ ማሰብ አለባችሁ ባንስ እንኳን እናንተ ሀገራችሁ ላይ ነው አንዴ ብትናደዱም ብትጣሉም አንድ ሰው ጋር ሄዳችሁ ንዴታችሁን ታበርዳላችሁ እኛስ እናንተ ጋር ጮንጋራችን ላጣል ሴትዮዋ እዚህ ሰሃን አንጭ ትላለች ማንካ አንጭ ትላለች እኔ በስንቱን እንጨነቅኛ እግዚአብሔርን ለኛም እያሰባችሁ ማረም ከምሬ ነው በጣም ብዙ ነገር ብዙ ጭንቀት ያሉ ሰዎች አላቸው። እግዚአብሔር ስደት የሚያውቅ ሰው ያውቀዋል። እኛ ደግሞ ፈልገን አይደለም እናንተን የወደደው ያገናኛል። እንሰደድ እኮ ወደ ስደት ልንመጣ ነው። እኛ አብሪ ሲመጣ እኔ ምላጣማለት ነው። አብሪ ሲመጣ አንዷ ማዳማችሁ ጋ ውሰዱት። ከዛ ዕቃ አሰጣጠ እንዴት እንደሆነ አሳይታ ትመልሰዋለች ገዛ አየሩ ጥሩ ነው። ሁላችሁንም ሰላም ብያለው። ስለዚህ ሀገሬ ትላላችሁ ምን አልሽኝ የ ሙቀት ወይኔ ሀገሬ ነው የምትሉት በጣም ነው የሚሞቀው እኮ አሁን ቀን ኖርማል ነው የቀጠቅጠን አየሩ አይ ዘንድሮ ጥሩ ነው አየሩ ጥሩ ነው ገና ሙቀት አልጀመረም አልጀመረም አዎ አራት አምስት ስድስት እያለ ነው የሚጀምረው አሁን ነው። አታስረሳኝ አብርሃም፣ ያስቀይሚያቸዋል። ይቅርታ በለው ሁሉንም። ዳኒ ደግሞ ይቅርታ እንዲልን ይፈልጋለን። ሁላችሁ አብርሃም ይቅርታ ካለኛ አንፈልገውም። እኔ እናንተ ማለት ነው በየሰዓቱ እንኳን ይቅርታ ጠይቃችሁ ድጋሚ ይቅርታ በል የምትል ይመስለኝ። እኛ ኮ ችግር የለብንም። እኛ ኮ ችግር የለብንም ከታች ያሉት ልጆች ነው እንጂ እኛ ችግር የለብንም። ብዙ ልጆች ነው እኛ እንዴት ሆነ እንዳሳለት እኛ የምናውቀው ግን፣ ብዙ ልጆች ተጎድተዋል። ብዙ ልጆች አልቅሰዋል። ብዙ ልጆች እሳት ተቃጥለዋል፣ ምግብ እየሰሩ እናንተ በተጣላችሁ ሰዓት ስንት ልጆች ነው የተጎዱት? ማርያም ነው። ሁሉንም ሰው እኮ በቃ እንዳጠቃላይ አሁን በቃ እዚህ ይቅርታ በነገሮች ነገሮች ላይ የትኛውም ሰው ሙሉ አይደለም፣ ጥፋት ሊኖር ይችላል። እና ሁሉንም ሰው ይቅርታ ጠይቃለሁ። ግን ደግሞ እዚህ ላይም ደግሞ ይቅርታ ጠይካላችሁ። በተለይ ምዕረት ጠይቅ ነው እውነት ማርያም ብልክል ይቅርታ ብሏል

ለእናንተ ለመንገደኛ እንኳን ተቀፎ ይቅርታ ጠይቅ። ሰው ችግር የለም በቃ ደስ ይበላቸዋል። ታች ያሉ ብዙ የተከፉ ስላሉ ከልባቸው የሚወዷቸው የሚወዷችን ሆነ ሀንቸውላች ይቅርታ ያደርጋሉ። ችግር የለውም። ይቅርታ ብቻ ሳይሆን ሁለተኛ እግዚአብሔር፣ ሁለተኛ አብርሃም እንደው በፈጠራችሁ እንደው በእግዚአብሔር አንትና ሩ ተመሃል ምንም ነገር አይግባ። እንደው እኔ ሰርችቶናል እግዚአብሔር ተስፋታስ እኛ እንዳንዴ መሸነፍ አንፈልግም። ምክንያቱም አንተ ልጅ ይመጣል

በነገሮች ብዙም ቢያናድዶንም እኔ ሳልናገር የማልፈው ነገር ቢኖር የእውነት አብርሻ አንተ ፈጣሪ ማመስገን አለብህ። እውነት ለመናገር ከመጀመሪያው ጀምረን ነው የምንከታተል። ቅን ሰውነት የአመልካምነት ነው መሰለኝ። ከጠገብ ሰው የማያሳጥህና በቃ የሆነ ወዳጅም ኦደንስም ብለህ እንኳን ለመግለጽ የማትስላቸው ሰዎች ነው ያለ እውነት ለመናገር የሰው ልጅ አይደለም ይሄን ያህል ጊዜ ቀርቶ አይደለም በትንሽ እየስተት እንኳ ካጠገቡ የሚርቅ ነውና በቃ ምርጥ ምርጥ ምርጥ ኦዲንሶችም ሳይሆን ቤተሰቦች፣ ከቤተሰቦችም አይለዩ ቤተሰቦች አሉ ወንድሜ። እሱን ደሞ ያው ፈጣሪ የሚወደውን ሰው ነው ሰው ይሰጣል የሚባለውና ፈጣሪህን አመስግን። እና ደግሞ ያው ምሕረትም እንዳለችው በተቻለ አቅም ትንሽ ነገሮቹን ስራ ነው። አይነው ቢሆንም ደግሞ ይሄን ያህል አይርዘም በጣም ነው የሚያስጠላው አብርሽ፣ የእውነቴን ነው የምልህ። በቃ አትጠላው ነገር ብዙ ዓመት አሳልፋችኋል። ከዛሬ ነገ ይለወጣል፣ የሆነ ነገር ይመጣል እያሉ እነሱ ራሱ ተስፋ የሚያደርጉበት ነው። እና የምሬን ነው የምላችሁ እናንተ የሰላሳ አርባ ደቂቃ ቪዲዮ ቀርጻችሁ ነው ግን እዚህ ቲክቶክ ላይ ያለውን የእውነቴን ነው የምልህ ሰው መሆን ሁሉ እስከሚያስጠላህ ድረስ ነው። እና አይኖ ስራ ነው ስሩ። ግን ደግሞ እንዲህ አይርዘም አይርዘም እውነት፣ ለኛም ነው ዘይዶ እንዳለችው ለኛም አስቡልን። በጣም ነው የሚያናድደው በጣም ነው አይነው። እናንተ እናታችሁ ስትዘቀዘቅ ምንም ላይ መስል፣ እኛ ደግሞ ስናያት በጣም ነው የምናድደው። የቤተሰብ ናፍቆት አለ እዚህ እናትን የምትወዳለህ እና